ሰው ሰውን ተመክቶ ሰው ሰውን ተጠግቶ ሰው ፍጡሩን አጋር አድርጎ ሰው በፍጡር ስልጣን በፍጡር ክብር ታግዞ ዛሬ ዓለማችን ላይ እንደምናየው ኃያላኖች የያዙትን መሳሪያ የያዙትን እውቀት ተጠቅመው ዓለም ላይ የሚያደርሱትን ግፍና በደል የፍልስጤን የገዛው ምድር ማሳያ ሆኖ ከዛ ሁሉ መከራ ውስጥ ግን ሰዎች መኖር አይደለም እንደው የሰው ዓይን ሊታይ በማይችልበት ሂደት ውስጥ አላህ ግን በኢዛ በከፍታ ዛሬም ሰዎችን እያኖረ ነው።

አሰላም አሌይኩም ወራህመቱላሂ በረካቱ። ውድና የተከበራችሁ ቤተሰቦች እንዴት ናችሁ? ሁሉ ሰላም እያላችሁ በሰላም ጤና እንድትሆኑ እመኛለሁ። በዛሬ ፕሮግራም ይዥላቸው የቀረብኩት ከሰሞኑን በኡስታዝ አቡበክር ህመም ምክንያት ሁላችንም ተጨንቀን ነበረ። ይህንን በተመለከተ ብዙ ወንድሞች ቪዲዮ ሰርተው ወደኛ ድርሰው ነበረ። የብዙ ሙስሊሞች አባት የሆነው ኡስታዝ አቡበከር አህመድ ታሞ በሆስፒታል እንደሚገኝ ቡርሻ ፔጅ አስነብቧል። ኡስታዝ አቡበከር አመድ በቶሎ እንደሚያገግም ተስፋ እናደርጋለን። ፈጣሪ ጨርሶ ይማለው። ሁላችሁም ዱአ ያርጉለት። ኡስታዝ አቡበክር አህመድ በብዙዎቻችን ልብ ውስጥ የተቀመጠ እንቁ ኡስታዛችን ነው። ስለ ኡስታዝ አቡበክር አህመድ ብዙ ማለት አይጠበቅብኝ፣ ምክንያቱም ብዙዎች ያውቁታል። አይደለም እኛ ሙስሊሞቹ ነን፣ ሙስሊሞች እንኳን ከእስልምና ውጪ የሆኑ ሰዎች በደንብ ያውቁታን። ኡስታዝ አቡበክር አህመድ ኡስታዝ አቡበክር አህመድን ላስተዋውቃችሁ አይደለም ሐቂቃ ብዙዎቻችን እንዳልኳችሁ በልባችን ውስጥ ነግሶ የተቀመጠ እንቁ ኡስታዛችን ነው። ኡስታዝ አቡበክር አህመድ አሞታል። የማንኛችንን ዱዓ አላሁ ተዓላ እንደሚሰማን ስለማናውቅ ሁላችንንም ዱዓ እንድናደርግላቸው ጥሪ እያደረኩላችሁ ነው። ኡስታዝ አቡበክር አህመድ አይደለም በእኛ በሙስሊሞች በሌላ እምነት እንኳን የተወደደ ኡስታዝ ነውና አላሁ ተዓላ ሙሉ አፊያውን ይመልስለትኝ። አላህን አትመመን አንልም አትቁረጥብን እንጂ እስታዝ አቡበክር አሕመድ አላሁ ተዓላ ሙሉ ዓፊያህን ይመልስልህ ያረብል ዓለሚን ሁላችሁም በስጁዳችሁ ላይ እስታዛችንን እንዳትረሱት አደራ ለማለት ወዳለሁኝ በድጋሚ አላህ ሙሉ ዓፊያህን ይመልስልህ እስታዝ አቡበክር አሕመድ እምንወደው የምንሳሳለት ወንድማችን እስታዝ አቡበክር ድንገተኛ ያልታሰበ ህመም ሚስት ሌሊት ላይ ታሞ ነበረ። ደውዬለትም ነበር። አልሐምዱሊላሂ ረቢል ዓለሚን ኦፕሬሽንም አርጓል። አላህ ሱብሓነሁ ወተዓላ ቀላል አርጎታል ብሏል። ነገሩ ከባድ ነበረ ጨርሶ። አላህ ሱብሓነሁ ወተዓላ ይማረው። ሁላችሁም ዱዓ አርጉለት። አላህ ሱብሓነሁ ወተዓላ ረጅም ዕድሜና ጤና ይስጠው፣ በረሕመቱ በእዝነቱ። አላሁማ አሚን። ዱዓ አርጉለት። ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም የእውነትና የፍትህ ሀገር ብለው ኢትዮጵያን ሲገልጿት፣ በዛን ዘመን ይመራት የነበረው መሪ ኦርቶዶክስ መሪ ናቸው። ነጃሽ የክርስትና እምነት ተከታይ ናቸው። ለጥገኝነት የመጀመሪያው በዓለም ላይ የተመረጠ ሀገር፣ ለጥገኝነት የጠየቁት መሪ ኦርቶዶክስ የሆነ መሪ። በወቅቱ ለነጃሽ መልእክቱ ሲደርሳቸው የእውነት ታማኝና እውነተኛ የሆነ ንጉስ አለ ብለው ይገልጹ። ኢዘን እስላም መለኪያው ይሄ ነው። የምትመለከተው ሰው ታማኝ ሲሆን

አሁን ስላለበት የጤንነት ሁኔታ እንዲህ በማለት ገልጿል። እሱን ወደ እናንተ የማደርስላችሁ ይሆናል። እስከ ፕሮግራማቸው ፍጻሜ ድረስ አብራችሁ ሁኑ። የአላህ ሰላም እና እዝነት በረከት በሁላችሁም ላይ ይሁን። ሰሞኑን ትንሽ ህመም እንዳጋጠመኝ ሰምታችሁ እጅግ ለተጨነቃችሁ በሀገር ውስጥና ከሀገር ውጭ የምትገኙ ወንድምህቶቼ፣ በአሁኑ ሰዓት የጤንነት ሁኔታ ጥሩ መሻሻሎችና ጥሩ ለውጥ እያገኘውም እንደምገኝ ልገልጽላችሁ ወዳለሁ። አልሐምዱሊላህ። ስልክ በመደወልም ሆነ በአካል በመምጣት የጤንነቴን ሁኔታ ተጨንቃችሁ የጠየቃችሁ፣ እንዲሁም ባላችሁበት ቦታ ሆናችሁ በዱዓ እያሰባችሁኝ ያላችሁ በሙሉ ከልቤ ላመሰግናችሁ ወዳለሁ። አላህ ያክብርልኝ። የሕክምና ባለሙያዎች ለትንሽ ቀናት ከሰዎች ጋር ያለኝን አካላዊ ንክኪና ትንፋሽን ለጊዜው እንድቀንስ ምክር የለገሱኝ በመሆናቸው ሁላችሁም ባላችሁበት ቦታ ሆናችሁ ዱዓ እንድታደርጉልኝ ስል መልእክቴን ማስተላለፍ እወዳለሁ። ከመቼውም ጊዜ በላይ ዛሬ ላይ በመልካም ሁኔታ ላይ የምገኝ በመሆኑ ምንም የሚያሳስብ ነገር ስለሌለ በመልካም ዱአችሁና ጸሎታችሁ ብቻ ባላችሁበት ሆናችሁ እንድታስቡኝ እጠይቃለሁ። በድጋሚ ሁላችሁም ላሳያችሁኝ ፍቅርና ለሰጣችሁኝ ቦታ አላህ ያክብርልኝ ለማለት ትወዳለሁ። እንግዲህ ኡስታዛችን ያለበትን ሁኔታ እንዲህ በማለት ገልጿል። አላህ ሱብሐነሁ ወተዓላ ስላሻረውም አልሐምዱሊላህ አሁንም ቢሆን ሁላችሁም ዱዓ በማድረግ ለኡስታዛችን ጨርሶ እንዲያሽረው ዱዓ በማድረግ ከጎኑ እንሆን ይላለሁኝ። የወንድማማችነት ፈተና አደጋ ሁኖ ያደረገው ነገር እንጃአኩም ፋሲቁን ቢነበይን ፈተበየኑ ፋሲቅ ነው ያለው አላህ። ማንም ይሁን ምንም አይነት ፐርሰናሊቲ ይኑረው ዓሊም ይሁን ዳዒ ይሁን ምንም ይሁን ነገር ይዞ ከመጣ ፋሲቅ ነው ይላል ቁርአን። ነገር ይዞ የሚመጣ ሰው ፋሲቅ ነው አላህ። አረጋግጡ ወሬ ይዞ የመጣችሁን ሁሉ አትስሙ። ወሬ አትቀበሉ፣ ኖ በሉ፣ ከልክሉ። በወንድምና በሕትማማችነት ግንኙነት ውስጥ የእናንተን አላቃ ግንኙነት ሊያደፈርስ የሚችል ነገር ይዞ የሚመጣን ሰው አትስሙ። ግንኙነታችሁ ይሻክራል፣ ወንድማማችነታችሁ ይላላል፣ ለአደጋ ትወድቃላችሁ። ፈተሰበቱ አረጋግጡ። ወሬ እንዲያመጣ ሰው ወሬ ይዞ ይሄዳል። ነገር የሚያደርስ ሰው ነገር ያደርሳል። ሌላ ቦታ ሄዶ አሁኔ ወንድሜን ኸይሩን እንጃላቀውም እህቴን ኸይራን እንጃላቅላትም ብሎ መመለስ የሚችል ልብ ይኖራችሁ ይላል አላህ። ወንድማማችነትን ለመጠበቅ ሲፈልግ ነብዩላህ አዩ ፈተናው ውስጥ ታሪካቸው ላይ ሲወሳ 14 ልጆች ነበራቸው። 14 ልጅ አላህ ወሰደባቸው። በጣም ሰፊ ሀብት ነበራቸው፣ ሀብታቸውን ነሳቸው። ያ ሁሉ ፈተና አደርሶ እሳቸው ግን አልተነኩም። ውስጣቸው ላይ ግን ፈተናው አልወደቀም። አሁንም በጥንካሬ አሁንም በኢማን ነው አልሐምዱሊላህ የሚላው ምላስ ቀጥሏል። ያን ጊዜ ፈተና ወደ እሳቸው መጣ። ፈተና እሳቸው ላይ ሲመጣ እጃቸው ታሰረ፣ አካላቸው ዛለ፣ ሰውነታቸው በሽታ ተወረረ፣ መሬት ላይ ወደቁ፣ መነሳት የማይችሉበት ደረጃ ደረሱ። የሰይድና እዩብ አንደበት ግን አሁንም አለ፣ ምላሳቸው አልተያዘ። አሁንም አላህን ያመሰግናል። አሁንም አላህን በመልካምና ባሳለፉት መልካም ጊዜያቶች አላህን ሹክር ያደርሳል። ነቢዩላህ አዩብ ላይ የደረሰው ፈተና መገለጽ ከሚችለው ነው። የተፍሲር ምሁራኖች እንደሚገልጹት የሚበሉት አተው ሚስታቸው ነበረች፣ ሰው ቤት ተቀጥራ ሰራተኛ ሆና የምታበላቸው ነቢይ ምን አንቢያይላ መጨረሻ ላይ በሽታው ከሰው ሰው ተላልፎ በማህበረሰብ ውስጥ ወረርሽኝ ይሆናል ተብሎ ስለተሰጋ የበሽታው ክብደት ማሳያ ስለሆነ ምንድነው ያሏት ሴትዮዋን ከዚህ በኋላ ማንም አንቺ ቀጥሮ ማሰራት አይችልም፣ በሽታው ይተላለፍብናል ብለው ነበር ከስራ ያቆሟት። አንድ ነገር ነገር ማድረግ ነበር የቻለችው። ያቺ ታላቅ ሴት በወቅቱ እንግዲህ ለጸጉር ትልቅ ግምት ከሚሰጥበት ማህበረሰብ ውስጥ ነበር የወጣችውና በጣም የሚያምር ውብ ጸጉር ነበራት። ጸጉሯን ልጫ ወይም ደግሞ ላጭታ ሸጠችው። ለነቢዩ ላህ አዩብ ስታበላቸው ይህ የመጨረሻ ምግብህ ነው አለቻቸው። እኔ ማድረግ ምችል የነበረችን ጸጉር ሽጫለው። ከዚህ በላይ ሰው የማያሰራኝ ምንም አላደርግም። ጌታህን ለምናያለቻቸው አዩብ አለ ሰላም የመለሱት መልስ ነው የሚገርመው እንዴት አርግ ያላህ ልለምነው አሉ

አንተ እዝነትህ ሰፊ ምሕረትህ ትልቅ ሆንክ። ጌታ ምን ማድረግ እንዳለብህ አንተ ታውቃለህ።